በጣም ደስ ይል ነበረ። አንዳንዶቹ ደግሞ ወይኔ ከብሩኬ ጎን ቆመች ወይኔ ምናምን ለምትሉ እና ብሩኬ ሰማይ ላይ ነው ይቆምላቸው። ትላንት ምሽት የተወዳጁ ዩቲዩበር የብሩኬ ወንድም እንግዲህ በትላንት ተሞሽሯል። ቤተሰብዬ እንግዲህ ዛሬ የደረሰንን አንዳንድ መረጃዎች እናንተ ጋራ እናቀርባለን ማለት ነው። እንግዲህ ከኛ ይልቅ ደግሞ እነሱ በኋላ እንግዲህ የነሱን ቪዲዮ እንደሚለቁ እርግጠኛ ነኝ። በጣም ያምር ነበር፣ የአማረ ምሽት ነበር የተባለው። በጣም በሚገርም ሁኔታ በጣም ትላልቅ ደስ የሚሉ ዩቱበሮች የተገኙበት እና አንዳንድ ደግሞ የራሳቸው የሆኑ ሰዎች ደግሞ ያልተገኙበት ሰዎች አሉ፣ ያልመጡ ማለት ነው። ያው እነሱንም እነግራቸዋለን ማን ማን እንዳልመጣ። እንግዲህ የብሩኬ ጓደኛ የተባሉት ዩቱበሮች ጠቅላላ ተገኝቶበታል። የልብ ወዳጆቹ የተባሉ ተገኝተዋል። እንግዲህ ያው አንድ ብዙ ማይቀራረባቸው ያው ተጠርተው ያልሄዱም አሉ ተብለዋል። እሱ ችግር የለውም እና ያለን አንድ ባንዱ ማለት ነው ቤተሰብዬ። እና በሁለተኛ ደረጃ ነገር ደግሞ እነ ቡሩኬ ለአመት ባል የለበሱትን አበ የአበሻ ልብስ ነው ለሚዜ ለምን ለበሱ ብላችሁ ለተናገራችሁት አንደኛ ነገር አበሻ ልብሱ ሶስቱ ሆነ ብሎ አስቦበት የገዙበት ልብስ ነው፣ ለወንድሞቹ ማለት ነው። ሚዜዎቹ ሆነ ብሎ ታስቦ የተገዛበት ነው። በሁለተኛ ነገር ደግሞ ብዙም እኔ እንጀም የሚመሳሰል አይመስለኝም፣ ግን አብዛኞቻችሁ አመሳስላችሁት ሆን አላቅም፣ ብቻ ይመሳሰላል፣ እኔ ብዙም ትኩረት አላደረግኩበትም። በሶስተኛ ደረጃ ደግሞ እነሱ የሱፍ ልብስ አዘጋጅተዋል፣ ሱፍም ለብሰዋል። የሚገርም የፎቶ ፕሮግራም ነበረ ነው የተባለው፣ ከመጀመሪያ ከእንትኑ በፊት የፎቶ ፕሮግራም ነበር ነው የተባለው። ፎቶ ፕሮግራም አድርገው ነው ወደ አዳራሹ የተመራው ማለት ነው። ቤተሰቦችዬ በጣም የሚያምር ሚዜዎቹም ሰርጉም ያማረ ነበረ። ሙሽሮቹም በጣም ያምሩ ነበረ። በጣም የሚገርመኝ ነገር ደግሞ የቡታጅራ ዩቱበሮች አብዛኛውን ጊዜ እንደዚህ በዚህ ባማረ ካባ ነው ያገቡት ማለት ነው። ያው በተክሊል ነው የተባለው። እንግዲህ እዚህ ጋር ደግሞ ሙሽዬ በእንደዚህ በአማረ መልኩ ደርባባዋ እናቴ ቡሩኬ ይሄው ሙሽሪቷን እየሳመች ትገኛለች ማለት ነው። ቤተሰቦችዬ በጣም ደስ ይል ነበረ። አንዳንዶቹ ደግሞ ወይኔ ከቡሩኬ ጎን ቆመች ወይኔ ምናምን ለምትሉ እና ቡሩኬ ሰማይ ላይ ሄዶ ይቁምላችሁ እንዴ? ከልጅቷ ጋር ከሚዚዋ ጋር ካልቆመ ሰማይ ላይ ሄዶ ይቁሙ። ይሄን ይኩ ምን አይተሳሰብ ነው ግን፣ እናስበው። አሁን በቀደም የጌሙ ጊዜ እንኳን ሴት ሲገባ ለምን ሴት ገባ ብላችሁ ልትበሉት ልትበሉት ለምን እንዴ? ይሄ እኮ ያለኩ ነው። አሁን ለምሳሌ ጌም ሲጫወት ናትና አስወጣት አስወጣት፣ በቀደም አስወጣት ሴት እንዳይገባ ምናምን ለምን ሴት አይገባም እንዴ? ይሄ እኮ በቃ ሚዲያ እኮ ነው፣ ላይም ነው ይጫወታል። ጌም በቃ ምንድን ነው ለምን ሴት አስገባል ምናምን ብሎ ሚሉ እኔ ማርያም በጣም ተናደርኩት። ኮሜንታተሮች እንደዚያ ነገር ሲደረግ ማለት ነው። አሁን ደግሞ ምን አሉ ደግሞ ቡሩኬ ከእንትኗ ጋር ቆመ እና ላይ ቆም ነው እንዴ? ታዲያ ላይ ቆም ነው እንዴ? እኔ ምን አስተሳሰብ እንዳለን አላውቅም። እንዴ እነሱ በእና ይሁላችሁ በእነሱ መሃል ላይ እምነት አለ እንዴ። እምነት ያላችሁ ልጆች ናቸው። እባካችሁ ዝም ብላችሁ የማይሆን ወሬ አታውሩ። በቃ እውነቴን ነው የምናገር። በጣም ይደብራ እንደዚህ አይነት ነገር ወሬ ማለት ነው። እና በምሽቱ በጣም በሚገርም ሁኔታ ያው ማሂ ያው ማነው ስሙ የማሂ ፍቅረኛ ማነው ስሙ ሀሰን በጣም ብዙ ቤካ የቤካ የሚወዳት ልጅ አለች። እሷ ምናም ሆኖ ምሽት ላይ አሉ በጣም በጣም በጣም በሚገርሙ ሁኔታ አሉ የቀወጡት አሉ ቤት ሂደው ካለቀ በኋላ ማለት ነው። ሙሽሮ ሁሉ ነገሰው ከተበታተነ በኋላ ሙሽሮቹም የቤተሰብ የጓደኝነት በጣም ነበር የተቀወጠው። ቡርኬና ሀይሚ ምን ብዬ ልንገራችሁ የተባሉ አሉ። ምን ብዬ ልንገራችሁ እስክሳ አሉ እንዴት እንደሚያስቀኑ በጣም ነበር የሚያምሩት ነው የተባለው እና ሚዜዎቹም ነበሩ ያው ሙሽሮ እንትኖቹ እንትኑ ከተበታተነ በኋላ እኮ ቤተሰብ ቤት ሂዶ ጭፈራ በጣም ቀውጢ ነበር። በጣም ያማረ በጣም ያበደ ነበር ነው የተባለው። ውዴዎቼ እኔ በጣም ደስ ብሎኛል። ለሙሽዬ አሁንም እግዚአብሔር አሁንም ሌሎቹን ደግሞ ለማግባት ያብቃቸው፣ እነ ብሩኬ እና ሀቡ ማለት ነው። እና ባካችሁ አንዳንድ ነገሮችን ስናወራ እያወቅን ብናወራ ይሻላል ማለት ነው። ዝም ብለን ያመጣልን ማራት የለብንም። ምሽቱ የደመቀ ነበረ፣ በመኪና ሁሉ ሲሽከረከሩ ነበር አሉ። በመኪና በጣም በጣም ያበደ ምሽት ነበረ። የፎቶ ፕሮግራሙም እንደዛው ያማረ ነበር ነው የተባለው። በጣም የሚገርማችሁ ነገር በቪዲዮ ነበረ፣ እኔ እያየው ነበረ፣ በቪዲዮ ነበረ ሲያሳዩኝ የነበሩት ቤተሰብ በጣም ደስ ሲል ነበር። እግዚአብሔርን ነው የምላችሁ። በጣም እያሳዩ ነበር በቪዲዮ እንደዚ እንደዚህ እያደረጉ እያሳዩ ነበር። እዛ የማውቃቸው ልጆች እና አንድ ጓደኛም ከዚህ ሂዳለች ታድማለች ማለት ነው። እና እሷ እንግዲህ ምናምን የነገረችኝ ቤት ውስጥ በጣም በጣም ያምር ነበር፣ በጣም አለች። በቃ ምን ብዬ ልንገር፣ በጣም ነበር የሚያምሩት። ብሩኬ ማይሚም፣ ሙሽሮቹም ሁሉም በጣም ያምር ነበረ። መኪና ብዙ መኪና ነው። በጣም በሚገርም ሁኔታ ብዙ መኪና ነው አሉ የታደመው እና ያው ብሩኬን የሚያውቁትም ጓደኞቹ አሉ። የብሩኬን መኪና አለ የብሩኬን መኪና ኳ ሸብረቅ ብላ ሙሽሮቹን ስታሽከረክር ነበረ። እናት እንዲህ ስትኮራ በጣም ደስ ይላል። ማርያም ነው የሚላችሁ በጣም ያማረ ነበረ ምሽቱ ማለት ነው። ሁላችንም ለዚህ ለዚህ እንትን ያብቃን ነው የሚለው ማርያም፣ ለዚህ ደስታ ያብቃን ነው ምለው። እንግዲህ እስከ በኋላ ሌላም ነገር ከመጣ እንግዲህ እናያለን። እነሱም የሚለቁትን ቪዲዮ ደግሞ እናያለን ማለት ነው። መልካም ውሎ ይሁንላችሁ። በተረፈ ደህና ዋሉልኝ። ወዳችኋለሁ። ባይ ባይ።